እሷ እራሱ በጣም ቆንጆ ሆነች ሆነ። በቃ ሚያምር ልብስ ስትለብስ ደግሞ በቃ እንዳላሳነ የሙስሊሞች ኦሮሞ እንዴት እንደምታምሩ ላሳያችሁ የሀገሬ ልጆች። ውበት ሲለካ እንጂ አይ ኖው ለካ። እሺ ሰላም ሰላም፣ እንደምን አላችሁ? እንዴት እስቆያችሁ? እያለን እንደ በፊቱ እንደተለመደው ጭ ብለናል። የዛሬው ደግሞ ቪዲዮ ይለኛል። የዛሬ ቪዲዮ ማለት ነው እ ያሉ ቪዲዮች ማለት ነው። ኢረቻ ላይ አንድ ቀን የእሬቻ ማግስት ነው እየሰራንላችሁ ያለው ቪዲዮ በእሬቻ ቫይብ ወይ ደግሞ ልብስ ምናምን ነገር ማለት ነው። አለባበስ በጣም የሚያምሩ አለባበስ የለበሱ እና ደግሞ ሌሎች ሌሎች ጸደጥ ጸደጥ ያሉ ቪዲዮ ይዘንላችሁ ላይ የመጣ ነው በቃ አው እስቲ ወደ መጨረሻ አካባቢ ደግሞ እንተና እነግራችኋለን እንትን በእሬቻ ባህር ላይ

በጣም ዲዛይኑ ለየት ያለ ነው። እስከሆነ እኔ ማንም ላይ አላየሁም እንደዚያ ዲዛይን ሲቀጥል፣ ከለሩ እራሱ ደግሞ ከእሷ ከደርገው በጣም ኮምባይን አደረገው። በጣም ነው የሚያምሩ። የሆነ በቃ ልብሱ እንደዚህ ዝርፍፍ ያለ ነገር ነው። ሼፓ ምናምን እንደበቅ በቃ አድርጎታል። የሆነ ሞላ ያለ ነገር አድርገው ነው ምናምን ነገር የሆነ ያምራል ብቻ። ሲጀምር ምንም ያምርባታል። ማርያምን አየናት፣ በጣም ነው ኢረቻ ላይ አግኝተናታል።

ባይ ዘሩ ከእነዚህ ቆንጆ ቆንጆ ልጆች በስተጀርባ በጣም ጎበዝ ዲዛይነሮች አላችሁ እና የዚህ ዲዛይነሩ አንደኛ ትችያለሽ ትችያለሽ ኦር በጣም ዘጠኝ ሰጥቻታለሁ። ቀጣይ ደግሞ እስኪ የዩቲ ናስ እናያለን። ዩቲ ና ዩ ናስ ዩቲ አቤት ዩቲ ቲ ሱ ዩቲ ናስ ነው። ማታቋት ደግሞ የሚገርም የቲክቶክ አክተር ነች፣ ተዋናይ ነች። ማትሰራው ስራ የለም። አታብርም ግን ዩቲ እራሱ በጣም አሁን እንትኑ ልብሱ ማለት ነው ከዛኛው ይሆና የኦሮሞን ወደ ኦሮሞ የሚመጣው ልብስ እንደኔ ይሄ ነው። ለመሰለክ ያኛው ይሄ ይሆናል። ሌላ ቦታም ለብሰው ወጥቶ ይደን እንጃ ቦታም መሰለኝና፣ ግን ይሄ ደግሞ ትንሽ ወደ እንትኑ ይመጣ ወደ ኦሮሞ

ስማ እ ለዩቲ ከአስር ዘጠኝ ነጥብ ዘጠኝ ነጥብ ሁለት ሰጥታታለሁ። ከነአየው ጋር አላነጻጽሩም። በርግጥ ምክንያት ከና ነፃፅርያ፣ ግን ደግሞ ኖርማ እንደዚሁ ልብሱን ሳየው ልብሱ ያምራል፣ ግን ደግሞ ትንሽ እንትን ተጋነነብኝ። በጣም ተጋነነብኝ። እኔ በበኩሌ ልብስ ላይ በጣም ዲዛይን ሲበዛል እና ዘጠኝ ሰጥቷታል። በጣም አሪፍ አዎ፣ ዘጠኝ ሰጥቷታል። እኔ ደግሞ ትንሽ የሆነ ወደ በዓሉ ይመጣል ብዬ ነው ያሰብኩት። አዎ፣ እና ደግሞ እስኪ ያበደች ደግሞ ሌላ ሰው ማነች? ዋንቲያ ዋንቲያ ዋንቲያ ደግሞ ከነማን ጋር የሰራችሁ ከፍራይዴይ ላይ እንዲስ ጋር እንደ የሰራችሁ ቪዲዮ ራሱ እንደዛ ነው። አዎ እና በጣም ነው የሚያምረችው። ፈራስ በጣም እስኪ ደግሞ አንድ ላይ ሪያክት እናደርጋለን። ዋንትያ አለማታቋት ደግሞ ልጅ እናቷ ብርቷ፣ ጎበዟ፣ ወጣቷ እና በጣም ጀግና

የት ለመጭፈራ ምናምን አለው እና ዋንቲያ ቪዲዮውስ በጣም ስቦኛል። አቤት ቪዲዮውን እየሰራች ያለችው

የጉጂ እኮ ነው የቦረና እና ከዋራ እንትን ያንጠላጥለችው ነገር ነው እንጂ አዲስ ነገር ብዙ አዲስ ነገር ያለው ነገር አላየሁም። ዋንትያ በጣም ሌላ ጊዜ ራሱ አሪፍ አሪፍ ልብሶችን ትለብሳለች፣ እና በዚህ ደግሞ ትንሽ እንደውም ብዙ አላማ አረባት ነው ማለት አረባት። ይሄ ጨርቁ በጣም ተጎተተ፣ አምሮባታል፣ ግን የሆነ ለየት እኔም ለዋንትያ ስምንት ነው የሰጧት። ምክንያቱም ለየት ያለ ነገር ብዙም ባላ፣ ቪዲዮ በጣም ነው የሚያመሩት። ቪዲዮ በጣም አንደኛ ስራቸው ምናምን በቃ ደስ ይላል። ዘፈን አመራረጣቸው ምናምን ደስ ይላል። ግን የእኛውን ልብሱ ላይ ስለሆነ ሪያክት እያደረግን ያለ ስምንት ሳተናታል ማለት ነው። ለዋንትያ ስኮር። ማን ነው እየመራች ያለችው? አንተ ዩቲ ዩቲ። ለእኔ ደግሞ እየመራች ያለችው

ይሄ እጁ እንትን ዲዛይነሮች አሉ። አንተ ግን የወለጋ ነው ልብሱ? የወለጋ ልብሱ ነው? አዎ፣ ነው የወለጋ ነው። አዎ፣ በጣም ነው የሚያምሩ። ቪዲዮ ነው። ለምን ደግሞ ቪዲዮዎቹ እነዚህ ከአስር ስምንት ነጥብ አምስት ሰጥቷታል። ሁለት በውስጤ እያሰብኩ ነበር፣ ግን ውጤታችን እንዳይመሳሰል እኔ ስምንት ነጥብ ሰባት በጣም ነው እኔ በጣም ሌሎቹ በጣም ለመሄድም ዋንት ያ ኢረቻ ስትሄድ አስበው ሙሽራ መስላ፣ እና የአንገቱ ሳይሆን እንደውም የአንገቱ ኖርማል ነው። ይሄ እዚህ ጋ የምታደርገው እና በእጇ የምትይዘው ባይ ነው የእራት ልብስ። ሲቀጥል ደግሞ የእንትን ልብስ የሙስሊሞች

ከአንገት በላይ ነው። በቃ ፊዮና እኔ አምስት ከአስር አምስት ተሰጥቶሻል። ፊዮና ምን ትያለሽ? ስድስት ማለት እኮ ሞከራለች። ማለት በቃ እንግዲህ በቂ ነው። ባምቡላ እሺ፣ አሁን ደግሞ የባምቢ ቪዲዮ እንዳለን

እንትና ሉዋል ሉዓል ቤቢ ተመሳሳይ ነው። እንትናቸው ዲዛይናቸው ተመሳሳይ ነው። የሚለያየው ከለር ነው የሚለያየው እስቲ፣ ቀይ ጥቁር፣ የሷ ደግሞ እንትን ነው። ቅልቅል ነገር ቀይም፣ ጥቁርም ነጭም አሉ። ይሄ የባምቢ ይበልጣል ታዲያ የሉዓል የባምቢ ይበልጣል። የሉዓል ተበሽኝኝ ባምቢ ዘጠኝ ሉዓል ስምንት ህሊና ደግሞ ማለት ነው ስምንት ነጥብ አምስት የሉዓል እኔ ቀይ ቀይ

እንዴ ቆንጅዬ፣ ለመኖር ሲባል የተወሰነ ለመኖር ሲባል የተከፈለ መስዋዕትነት ይላል አረጋት ሲባል ለካ ተካፍሏል። እና በጣም ብዙ ቪዲዮዎች ሲለቅ ነበረ። በጣም እንደተመቸው ከብዙ ጋር እንደተገናኘ እውነትም፣ እንደውም ይወደዋል። በቃ የሆነ ልጁ የሆነ ጅልማ አይደለም ብልጥማ አይደለም። የሆነ በቃ በጣም ቀለል ያለ ሰው ነው። ፍቅር እንደሆነ በአካል ፍቅር። በጣም ወዳችሁ ማከብራችሁ ስለነበረ ቆይታ በጣም አመሰግናለሁ። ለሆኑ ከሀያ ቪዲዮ በላይ ነው ስለ ኢረቻ ብቻ ይሰራ። ስለ ኢረቻ ብቻ ከሀያ ቪዲዮ በላይ ከአዱናይ ቪዲዮ አንዱ ቪዲዮ እናያለን። ምክንያቱም ሀያውን ቪዲዮ ማየት አንችልም። ወይ አንድ ወይ ሁለት ቪዲዮ እናያለን እና የአዱናይን ቪዲዮ አንድ ላይ እንመለከት። እንግዲህ ኢረቻ ለማክበል ወደ ቢሾፍቱ መተናል። እንደምትመለከቱት ድባቡን አሳያቸው፣ እስኪናት። እንዴት አባቱ እንደሚያምር ማለት ነው። ኢዩት በእናታችሁ ውበቱ ማለት ነው። መተናል መተናል የሚያምር ሰው ነው። የሚያምር ሕዝብ ነው ያለው። ከሚወራው ነገር የወጣ ልንገራችሁ፣ ወደዚህ መታችሁ ማየት አለባችሁ። በወሬ ብቻ አትሸወዱ፣ ኑና እዋቸው። ፍቅራቸው ይሰማቸዋል ማለት ነው። ሁሉም የየራሱ ህይወት ነው ያለው። ጓደኛሞቹ ይዞ ቤተሰብ ምናምን ተሰብስበው ከየጨፈሩንም እህ እያሉ ቃላት ቋንቋዎቹ ባይገቡኝም እንደዚህ እያሉ ይጨፍራሉ። ና የታባታ ስግጥ ፍም እርቻ ላይ ደግሞ ለየት የሚያደርገው ነገር የኦሮሞ ሰው ኦሮሞ ተወላጅ ደግሞ ኦሮሞ ብቻ አይደለም፣ ይሄን ባህል የሚያተው ከወላይታ ከሲዳማ ኬት ኬት እየመጡ ነው ባህል ባህል እያከበሩ ያሉትና በራሳቸው ባህል ልብስ ነው ባህሉን ሲታደሙ የነበሩት ይነበሩትና በእውነት በጣም ደስ የሚለው በቃ ላየ ሰው፣ ኢትዮጵያ ለዘላለም ትኑር። በቃ በጣም ደስ የሚለው በእውነት ኦሮሞ፣ እንዴት እንደምታምሩ ላሳያችሁ የአገሬ ልጆች።

ንጹህ ነው ይባባላል። በቃ ውስጥ ንጹህ ከሆነ የምታይ ነገር ሁሉ ንጹህ ነው። ፍቅር ብቻ። በጥምቀት ጎንደር እንደምትሄድ ተስፋ እናደርጋለን። ቆይታ እንግዲህ ዛሬ በደንብ ወደ ተደረጋችሁ ይበቃቸው። እናንተ እስኪ ደግሞ ከእኛ ደግሞ እስኪ እናንተ የራሳችሁን ሀሳብ ኮሜንት አድርጉ ጻፉልን። በጣም ያምር ነበረ፣ ይደብር ነበረ የሚለውን እና ደግሞ ስለ አዶናይ ያላችሁን አመለካከት እና አስተሳሰብ ሰብስክራይብ እንዳይረሳ ሰብስክራይብ ሆኖ እንዳይረሳ፣ ከልብ እና እናመሰግናለን። ስ ዘይሰር አንድ ኬክ ሰብስክራይብ እንድማና ኬክ እንቁረስ እ እኛም ኬክ እንቁረስ፣ ኬክ እንቁረስ፣ አንድ ኬክ ያስገቡት ደስ ቢል ላይክን፣ ኮሜንትን እያደረጋችሁ ከልብ ከልብ እና እናመሰግናለን። እንወዳችኋለን ዛሬም፣ ነገም፣ ወደፊትም እንደምንላችሁ እንወዳችኋለን። አብራችሁን ቆዩ። ማ ባይ። ደህና ዋሉ።